ቦሮምኛ ሰላም ባላት አካም ነጋ ፈያና። አይ ምን ብልጽግና ምናምን ትሉት የአሳማ እርባታ ከዚህ በኋላ ተመልሶ ነፍስ ዘርቶ መንግሥት ይሆናል ብሎ የሚያስብ ካለ ወይ ስነ አምሮ ሐኪም ቤት ወይ ጸበል መወሰዳለህ። ወንድሞቻችንን የሚቆርጡ ይባረሩ። በመረጃ እንደማስተማር

እሺ ወደዚህ ወደ ፋኖ ተቀላቀሉ እንዴ? ወደ ፋኖ ተቀላቀሉ። ያው ጥሩ ነው። አመጋገብም የተለየ ነው። ያው በፋኖነት ወደ አምስት ወር ምናምን ነው። ከዛ ወደ ቡሬ ወደ ሰላም ነበር። ከዛ ወደ ፋኖ ወጣን፣ ከነሱ ጋር ተቀላቀልን። ከዛን

ዳማራ ከገባን ያው ገባን፣ ያው መስከረም ነው ምናምን የገባን። ከዛ ነው ወደ መስከረም ሳንቺ መስከረም። እሺ ውጊያችሁ ከፋኑ ጋር አስተዋጉ። የፋኑ ውጊያ እንዴት አገኘኸው? ፋኑ ጋር እኛ አልተሳተፍ ነው፣ ያው በጣም ነው። ጓደኞች ከዚህ በፊት ወጡ፣ ያው በቃ እንደዚህ ነው። ያው የአማኑኤል ልጅ ነውና የኔ አገር ልጅ አለ አንዱ ወጣ፣ እንደዚህ እንደዚህ ነው በቃ ምናምን ብሎ ስልኩን ምናምን ሰጥቶ ያው ነሱ በስልክ ማለት ከነሱ ወጣን። ያው የውጊያ አካሄዱም ያው በሂደቱ ከነሱ ጋር ሁለት ሆነን ነው የወጡት። እነሱ ደግሞ አንድ ቀን አምስት ሆኖ ለምን ካዳችሁት? ከዛ የትግራይ ክልል ስንዋጋ አብረን ስንዋጋ ደግሞ አሁን እዚህ መጥቶ ወንድምና ወንድም ልጅና ወባቱ ምናምን እያጋዳድለ ልጁ መከላከያ ደግሞ አባቱ ፋኖ ይድን እየተገዳደለ እንደዚህ ምናምን አያስፈልግም ብሎ ስናየው ደግሞ አሁን ደሞ እንደ ወቅቱ ደሞ አሁን አማራ ክልል ሲዋጋ አሁን ከጨረሰ ወይ ወደ ሌላ ሀገር ይዞራል። ለዛ ህዝቡም ሊጨርሱ ብለም ይችላል። በዚህ ምናምን አሳብ ምናምን ሰርተንበት ያው ማይረባ ነገር እንትና ብለን ወደዚህ ወጣን። ስለዚህ እናንተ ወደ አማራ ክልል ስትመጡ ሽፍታ አለ፣ ወንበዴ አለ ስለናትኩ ተራሽ ይመጣችሁ አረ ምንም አላለም። ያው ሌሊት ነው፣ ይዞ መጣ። ያው በቃ መኪና ይዞ አመጣና እዛ ድሬዳዋ ነበር ካምፕ። እዛ ያለን በቃ ወደዚህ እናንተ ብሎ በቃ ወደ አየር ማረፊያ መጣ። ከዛም በፕሌን ማታ ሌሊት አመጣ። ከዛ በእግር ወደ ዳንግላ፣ ከዛ ያው መስከረም አካባቢ

ምትገኙትም ያሉ ጓደኞቼ ለመውጣት ፋኖ ምንም እንደማድርግ እያየነው ስለሆነ ለመውጣት መክሩ ነግራች ያለው እንደዛ ምናምን ምናምን ብሎ በቃ ፋኖ እንደዛ አድርግ እሱ እዛ እንደማወራና ፋኖ እንደዛ የማደርገው ነገር አንድ አይደለም፣ አይገናኝም እንደዛ ምናምን ስለው በቃ ችግር የለውም እንደዛ ከሆነ ምናምን ብሎ። አይ እንክብካቤው እራሱ በጣም ጥሩ ነው። እንትና እሺ ያው ጓደኞች ጥሩ ያለው በቃ ሰላም በሚገርም ሁኔታ ዛሬም አባል የሆኑ በፕሮፓጋንዳ እና በሴራ የተጠለፉ የአብይ አህመድ ዙፋን አስጠባቂ የሆኑ በሀገር መከላከያ ስም ወደ አማራ ክልል የገቡ የኦሮሚያ ልዩ ኃይል ወይም ደግሞ የአኖሌ ሰለባዎች የአማራን ሴቶች ወይም ደግሞ እንስቶች የወንድሞቻችንን ብልት የሚቆርጡ የሚናገረው በመረጃና በማስረጃ ነው። በፋኖ እጃቸውን ለፋኖ እየሰጡ ወደ የሚመለከተው አካል እንዲተላለፉ እየተደረገ ነው። ትግሉን የትግሉን ሁኔታ አይተው በራሳቸው ፈቃድ ብቻ እጃቸውን የሚሰጡ በተለያየ ነገር ምንማረካቸው ወንድሞቻችን ናቸው። ግን እጃችን ላይ ስናገኛቸው ምንም ነገር ልናደርግ አንችልም ነው። እንዲው ከብዙ በጥቂቱ እንዲታምኑ ነው። አሁን እነዚህ ይሄ ልጅ ወንድማችን ደቡብ ነው የደቡብ ነው የ የ ጅማ የኦሮሞ ልጅ ነው ምንም በቃ ግን እንደው አሁን ከታች ቅድም ስትንጣንጣ የነበርክ አሁን ዝም ብለህ እንዲህ ፋኖን ማርያምን ነው የምልህ እኔ። በዚህ ልክ መወቅ መቻል አለባቸው። እኛ በተግባር ነው በቃ ስራ የምንሰራው፣ በዚህ ልክ ነው እኛ አሳማኝ ነ መሬት ላይ እነዚህ ወንድሞቻችን ከኛ ጋር በሰነ ስርዓት የሚፈልገውን ነገር አድርገን የሚበላውን እኛ የምንበላውን በልቶ እኛ የምንጠጣውን ጠጥተው ከኛ ጋር ቦላይ ተኛ። ዝም ብለህ ሰላም በላችሁ የሚሰማ ይኖራል። አከተኝ ሰላም በላችሁ እያዩህ ነው ሰላም እና ለማንኛውም ይሄን ይመስላል። አላ ዛሬ ዛልኝ ከታች ዝም ብለህ ስትጮ የነበርክ የጋላ የሌሊቅ አይደለም ሚኒሻ እና አድማ ብተናል። እኛ አስፈላጊ የሆነው ነገር ለኛ ምንም ኢዚ ነው ሁሉ ነገር ነገ ሁሉን ነገር እንዴት ዳደረን